ወይዘሮ ራሄል እንግዲህ የባቢን ወይን ይዛ በመጠበቋ ያንን ነገር አጠጥታ እንግዲህ አንድ አልጋ ይዛው አድራለች ማለት ነው። እሱ እንግዲህ ከዛ ሲነቃ ያገኘው ቦታው ላይ በጣም ነው እየተናደደው። ይህንን አልጠበቀም ነበር። ፍቅር በግዳጅ እና ያለ ፍላጎት ይፈጸማል ወይ ነው እሱን አስገድዳ ይህን ድርጊት አድርጋው ሆኖም ግን ስልክሽን አምጪ ብሎ ተናዶ ይህን ነገር እንዴት ታደርጊያለሽ ብሎ ሲላት ስልኩንም ቀድማ ወደሱ ቴሌግራም አዘወረው አጥፍታው ስለነበረ አጥፍተዋለች ብሎ ተደሰተ። ይህንንም ማስፈራሪያ አድርጋ ከጽናት ጋር የመለያ ዘዴ አድርጋ እንግዲ ይዛበታለች ማለት ነው። እሱም በጣም የተናደደው ሆኖም ግን አጥፍተዋለች በሚል በጊዜው ተጽናንቶ ነበር። እንዴት ይህን ልታደርግ ትችያለሽ? አንቺ ቆሻሻ ነሽ እያለ ቢሳደባትም እኔ የፈለገ ብትል አንተ ጋር አንድ አልጋ በመተኛቴ በጣም ተደስቻለሁ ስትለው እንግዲህ ጽናትም እሱን ፍለጋ ሄዳ አግኝታው ባቢን በቃ በይቅርታ አድርግልኝ ከዚህ በኋላ ጊዜ ልስጥህ፣ አንተ እኔ ለአንተ ብቻ ነው የምገባው አንተም ለኔ ነው ስትለው አልሆንሽም፣ እኔ ቆሽሻለሁኝ፣ የቆሸሸ ሰው ምን ያደርግልሻል ብሎ በደፈራው ነበር ያላት። ሆኖም ግን ያው የቆሸሽኩ ነኝ ሲላት እንግዲህ እሷ ያው የአባቷ ችግር ብቻ ነበር የመሰላት እና ችግር የለም ጊዜ ሰጥሃለሁ ብትለውም በፍጹም እኔ ላንቺ አልገባሽም፣ አንቺና እኔ መለያየት ነው ያለብን ያደረግኩት ነገር አታውቂምና ሲል ነበር የገለጸላት። ወይዘሮ ራሄል እንግዲህ የብሌንንም እናት እንግዲህ ለሁለት ወር ነው ቤት ኪራይ እየከፈልኩልሽ ከቤቱ መክፈል ካልቻልሽ ውልቅ በይ ስትል እንግዲህ ጉር ሰርታታለች። አሁን ለበቀል ተነስታለች። በጣም የሚገርመው ደግሞ ጽናት ለምንድን ነው እኔን የማትወጅኝ ብላ የብሌንና ስጠይቃት እንግዲህ ያለቻት እኔ እኮ እናትሽ ሞተችብሽ ብዬ ስንከባከብሽ የነበረው አንችንና ግርማን አባትሽን እኔን ያገባኛል ብዬ እያሰብኩ ነበር፣ ወደው ነበር። ሆኖም ግን እሱ ትዝታንችን እንደዚህ አርጋ

አልወዳችሁም ይህን ነው ችግሩ፣ ስትል እውነታውን ትገልጻለች። ሮቤል ግን በአሁኑ ሰዓት ብሌንን እያፈቀረ ተገኝቷል ማለት ነው። ሆኖም ግን ለአባቢ ሂዶ ፍቅርህን አትጣ ሲል ነበር የመከረው አንተና ጽናት በጣም ከባድ ፍቅር አላችሁና እሰብበት ፍቅርህ እንዳታጣው እፈራለሁ ብሏል። እሱም እንግዲህ ለሰራው ስራ በቴክስት በአካውንቱ ገንዘብ አስገብታለታለች ራሄል። ሆኖም ግን የጽናትና ባቢ ፍቅር በጣም እያስቀናው እንዲሁም የብሌንንና የጽናት ፍቅር እያስቀናው ስለሄደ እሱም ከዚህ ከሚያስቀና ፍቅር ውስጥ ለመግባት ፈልጎ አንተን ልምከርህ ብሎ ነግሮታል። እኔ እኮ ግን አልሆናትም፣ ሂድና ለብሌን ንገራት አይሆንሽም፣ አልሆናትም ብለሃል ብሏል፣ ባቢ ብላ ለጽናት ትንገር ሲለው፣ በፍጹም አንነግርም። አስተውል እሰብበት የአንተ ፍቅር ያለው ከእሷ ልብ ነው፣ የእሷ ፍቅር ያለው ደግሞ ከአንተ ልብ ነው። አንዳት በኋላ እንዳይቆጭ ሲል ይመክረዋል። እሺ፣ ስለ ምክርህ ግን አመሰግናለሁ ሲል ነው የተለያዩት። ሰላም፣ ወደ ቻናል ተከታታዮች፣ ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራ እያደረጋችሁ የደውል ምልክቷን መጫን አትርሱ። ነባሮቹ ሁልጊዜም ላይክ፣ ሼር እያረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንግዲህ ራሄል ያሰበችውን እንግዲህ ባቢን መጠጥ ወይን አጠጥታ እንግዲህ የማይፈልገውን ድርጊት ፈጽማ ቪዲዮ ይዛበታለች ሆኖም ያ ቪዲዮ ስላለበት አሁን ከጽናት ጋር ያለው ነገር እንደማይቀጥል አስቦት ልቡ ተሰብሯል። ለጽናትም ያን ነገር እንዳታሳይበት በጣም ተማጸናት። እሷ ግን እኔ የምልህን ነገር ሁሉ ማድረግ ካልቻልክ ወደ ጽናት ማስተላለፊያ አይቀርም። እስኪ ለመሆኑ ቴሌግራም ላይ ሂድና ስትለው፣ ቴሌግራሙ ላይ ሂዶ ሲያይ እያንዳንዱ የቀረጸችው ቪዲዮ ሲመለከተው ማመን ያቃተው፣ ይህን እኮ ያደረግሽኝ፣ ታዲያ አንቺ እንጂ እኔ ወድጄ አይደለም አንቺ አስገድደሽ ነው አለ። ግን እዚ ጋር አንድ ምክር የምሰጠው ለወንዶች እከሌ አስገድዳይ ነው ከማለት በፊት መጠጥ፣ አሁን ሮቤል ጠጣ ብትለው አልጠጣም ነው ያሉት። ለምን ከጠጣ እንደምታስገድደው ስላወቀ። ስለዚህ ባቢ ደግሞ መጠጣት አልነበረበትም በፍጹም። የፈል እንኳን በዚህ መንገድ የምትፈልገው ሴት ከጽናት ጋር ልትለያየው ያሰበችውን ሴት ማንኛውም ሴት ስትሆን ወይን አቅርባ ጠጣ ስትለው መጠጣት አልነበረም። በዚህ አጋጣሚ ሮቤልን አድንቀዋለሁ። ሮቤልን አብረኸኝ አምሽ ስትለው መጠጣ ባጠጣም ከጎኔ ቁጭ በል አለችው። ይሻለ። ከዛ ከጎን ሆኖ እየጠጣ ያለች፣ እባክህ ለምን አትጠጣም? በቃኝ። ልሄድ ነው ያልሽኝ እኮ ከጎኔ ቁጭ በልልኝ ያልሽ፣ ለውሎ እንጂ ላዳር አይደለም ሲል ጠየቃት። አዳርም ቢሆን እኮ ከፍልሃለሁ አለችው። በፍጹም እኔ ላዳር ምስማማ ሰው አይደለሁም ስትል፣ እንግዳውማ ትንሽ ጊዜ ነው ተነስቼ እወዛወዛለሁኝ መዝመር መደነስ እፈልጋለሁ ብላ ብድግ ስትል እንግዲህ መጠጡ ላይ ልታስገባበት የነበረው መድኃኒት ዱብ ብሎ ተጋልጣለች ማለት ነው። በዛን ሰዓት ደግሞ እሷ እሱንም እንግዲህ መድኃኒቱን አስገብታ መጠጡን አጠጥታ አፍዝዛ ይዛ ተኝታ እሱንም የምታደርገው ድርጊት ሁሉ አድርግያለች። እሱን ለቪዲዮ ይዛ እንዲሁ ለማስገደድ ነበር ገንዘብ ላለመክፈል። ግን ይህ ነገር ተጋለጠች እና ሮቤልን ሳላደንቀው አላልፍም። ከሮቤል ደግሞ ከእሷ ጋር ያለውን ነገር ከብሌን ጋር ያለውን ብሌንም አሁን እያፈቀረችው እንደሄደች እንግዲህ ለጽናት ነግራታለች። ጽናትም እንግዲህ ገባሽበት ማለት ነው እሱ ይሁንሽ በቃ እንዴት ታየዋለች ስትላል እኔ ደስ አላለኝም ብላ ስታበቃ መልሳ አይ ደስ ብሎኛል አለቻት ማለት ነው። ባቢ በአሁኑ ሰዓት እየተጨነቀ እያሰበ እየተከዘ ሂዷል። ሆኖም ግን የሰራውን ስህተት እውነታውን ለጽናት ቢነግራት ጽናት ራሄል እሷን ለማለያየት የምታደርገው ድርጊት ስለሆነ በይቅርታ ታልፈዋለች ብዬ ነው የማስበው። እሱን ከማጣት በላይ የሚያማት ነገር አይኖርም። ስለዚህ ይህን የተከሰተ ስህተት እውነታውን ቢነግራት ቪዲዮውንም ወደ እሷ በትልክባትም ቀድሞ ስለነገራት ምንም አትልም ብዬ ነው የማስበው። አባቷንም ጥየቃ ሂዳ ነበረ ጽኑዬ አባቷ በጣም እንደታመመና እዛ እንዳልተመቸው ሕክምና እንደሚያስፈልገው እንደሚያሳዝን ሁሉ ለብሌን አወራቻት እና ሕክምና ላመቻቸሽለትም ወይ ስትል ነበር የጠየቀቻል። አመቻቸችለት አለሆኝ ሰሞኑን ወደ ሕክምና ይወስዱታል፣ ግን በጣም ያሳዝናል። ብላን ያለችው የብሌን እናት ጽናትን ከፍ ዝቅ እያደረጉ አንቺ ትጋደም ያለሽ እኛ ሰርተን እናበላሻለን፣ አንድ አንቺ ምን አይነት ይቱነሽ የልጅ አንቺን ያክላል ሆነችም እያሉ አንቺ ወፍ ዘራሽ አንቺ ደግሞ ሰውነሽ እንዴ እያሉ በጣም ከዚህ በኋላ ቤት ለስንት ቀን እንደምትቀመጭ እዚህ ቤት ትነግሪና ደሽ ያለዛ ቤትሽን ተከራይተሽ ውጭ እያሉ እየተደጋገሙ የደጋገሙ የማይሆን ቃላቶችን እየተናገሯት ይገኛሉ። በጣም ያሳዝናል። የሰው ልጅ ሲወድቅ እንጨት ከወደቀ ምሳር ይበዛበታል እንደሚባለው ጽናት በአሁኑ ሰዓት በብሌንናት በጣም የተሰቃየች ያለች ልጅ ናት። ሆኖም ግን እሳቸውንም አላኮራቸውም። የኮሩበትን ቤት እንግዲህ ወደ ራሄል ሄደው ራሄልም እንዲሁም ደግሞ ሮቤልም ከቢሮ ድረስ ሄደው ሲጠይቋት፣ ምንድን ነው ዛሬ ጥርስ በጥርስ ሆነሻል፣ ስቅ በሳቅ ሆነሻል ሲሏት፣ ዛሬ በቃ ሁሉ ነገር ያሰብኩት ሁሉ ተሳክቶልኛል፣ ደስ ብሎኛል ስትለው፣ ሮቤል ራሱ እስኪ እንካፈለው ሀሳብሽን፣ ደስታሽን፣ ደስታ ቢላት፣ ደስታዬን ለማንም አላካፍልም፣ ሀዘኔንም ለማንም አካፍልም። ለምን ጥርስ ነቅሰው ለማየት ነው በደስታዬና በሀዘን የሚደሰት ሰው ተደስተል ደስ ትለው እንደዛ መስሎ ከታየች ጥሩ፣ ለማንኛውም ከተደሰስ ደስ ብሎኛል እኔም ነበር ያላት። የብሌን እናትም ሄደው እንደዚሁ ሲጠይቋል፣ ምን ነው ዛሬ ምን ተገኘው ነው ጥርስ በጥርስ ሆነሻል ደስ ብሎሻል፣ ዛሬ ስኬት የተሳክቶልኛል በጣም ደስ ብሎኛል እያለች ለእሳቸውም ነገረቻቸው። እሳቸውም እንግዲህ እንደለመዱት ሁለት የሴትዮዋ እኮ አከራዩዋ እየተመላለሰች ነው ስትልና ምን ላድርግሽ አለቻቸው። ምን ፈልጋ የቤት ኪራዩ ደረሰ እያለች እና የሁለት ወር የቤት ኪራይ ከረዳሁሽ አይበቃሽም እንዴ? ምን አስባችሁ ነው? ስለዚህ ሰርተሽ መክፈል ነበረብሻ ከዚህ በላይ እኔ እኮ ለዘላለሙ የእኔ ጦርሽ አለሁ ብዬ አላልኩሽም። እየሰራሽ መክፈል ግዴታሽ ነበር እና ምን ላድርግሽ? እዛው ቆሻሻ እና ፈሳሳ ቤትሽ ሂጅ ሃ ስትላት አይኗ ጉድ አየ ማለት ነው። ይቺ ሴትዮ የስራዋን አገኘች። ከዛ ሺ ቢያንስ ያንድ ወር እንኳ ክፈይልኝ ብላ ብትማጸናትን፣ በፍጹም አልከፍልልሽም፣ ካሁኑ ከመክፈል ካልቻልሽ ለቀሽ ወደዛው ተመለሽ ስትላት እያዘነችና እየተናደደች እኔ ሮማን አይደለሁም፣ አላወቅሽኝም፣ አሳይሻለሁ እያለች ወደ ቤት ተመለሰች። ለልጇም ነገረች። አተማ የምኑ ነሽ ነው ትክዝ ያልሹ ምን ፉነሽታቺ፣ ቆሻሻ ጉርሰራችን እኮ ድሮም እኮ ብየሻለሁኝ የማይዋጣ ቤት እንኳን ቤቴን አለቀኩኝ። ስለዚህ ምን ማድረግ አይቻ ራሷን ትገርቀሻለች እና ጠቅልላ አድርገን እቃችንን ይዘው ወደዛው መልሳ መሄድ እንጂ እዛ ፈሳሳ ቆጮ ቤትማ የሚያፈስ ቤት አልገባም፣ አለች ወይዘሮ ሮማን። እማ የወደድች ነው ታዲያ ወደ ትሄጃለሽ፣ ምን ስራ አለን፣ ና ከፍለሽ ትኖሪያለሽ ብላ አለቻት ማለት ነው። ጽናትም እንግዲህ ለብሌን ሁሉን ነገር ስታማክራት፣ ብሌንም ለጽናት እንግዲህ በጣም ደስ የሚሉ ነገሮች ናቸው። ሆኖም ግን ባቢ አሁን ትልቅ ችግር ውስጥ ገብቷል። ምክንያቱም ያ ቪዲዮ የሚለው ነገር ነው። አሁንም ቢሆን እኔ ላንቺ አልገባሽም፣ አንቺ ለእኔ ልቢ ዛሽን ፈልግ እያለ ቆራጥ ሀሳብ እየነገራትም ነው። እሷም ለብሌንም እንዲላክና ሮቤል እንዲነግረው አስጠንቅቋል። ሮቤልም ግን በፍጹም ፍቅርህን አትጣ ፍቅርህን የያዘው ሲል ነበር የመከረው። አሁን ምን ይፈጠራል? የሚለው ከባድ ነው። በእርግጥ አሁን ባቢ እውነታውን ቢነግረው የእሱን የሸይጣን ስራ የእሷን የራሄልን ስለማይጠፋት ጽናት ይህን ነገር ተፈጸመ ቢሏትም ይህን ነገር ወዶ ስላላደረገው በይቅርታ ታልፈው ና ከዛ በኋላ ህይወታቸውን የሚቀጥሉበትን ነገር ታመቻቻለ ብዬ ነው እማም ነው። እሱ ግን በፍጹም ይህን ነገር አልነግራትም ብሎ ቪዲዮውን በቴሌግራም ሲያው በራሱ ነው ያፈረበት። እንግዲህ አንድ ጊዜ ባልሆነ ነው እንጂ ከሆነ ወደ አመን ዋጋለሁ ማለት ነው። አሁን እንግዲህ ሮቤልንን ደግሞ እንግዲህ ብሌንን ካቀረብክ በኋላ ደግሞ እናቲቷን ደግሞ ጥሩ አማች መጣልኝ እንድትል ቀረባ ሲል አረ ምን አይነት መላእክ መጣልኝ ነው ምለው እያለ ነበረ። እንደውም ቺ ራሄል ደግሞ ወደ ብሊን ጋ ሂዳ ለመገናኘት ፈልጋነ። በምንድነው ጻድቃን ጻድቃን ያስብልሻል? ሳ እኳ ጻድቃን ሳድቃን መላእክም ነኝ እንዳትዪ ትንሽ ቆይተሽ ስትላት፣ ምን ሆነሽ ነው አንቺ ግን እንደዚህ ቆጣ ቆጣ የሚለውን እኮ አንቺን፣ እህ እወድሻለሁኝ ለምን ቡና እንጠጣም? ስትል ራሄል ትጠይቃታለች። ብሊን ምን ንኝ ከአንቺ ጋር ቡና የምጠጣው ወይ ጉድ ጉድ! ማንነቴን አላወቅሽኝም? በይዛው ጠጪው። ብላ ነበረ እያሳፈረቻት እንደሌላዎቹ መስላት ነበረ። ስለዚህ አሁን ራሄል ልነመናው እየከሸፈባት በተለይ አሁን ወይዘሮ ሮማን ጋር ደግሞ ከተጣላች ሌላ በቀል እያመጣች ስለሆነ ከቀን ወደ ቀን እንደሚጠፍ ሁሉ ነገር እየፈሰደባት እንደሚሄድ እናውቃለን። አሁን ሮቤልም ለእሷ ገንዘቡን ካሹን ይቀበል እንጂ በአንድ ሳይድ እየሄደ ባቢን ፍቅሩን እንዳያጣ እየመከረ ነው። ለምን እሱ እውነተኛ አፍቃሪ ሆኖ ለብሌን ስለቀረበ ብሌን እና ጽናት ደግሞ በጣም ስለሚዋደዱ ከነሱ ግሩፕ ውስጥ መግባት ይፈልጋል። ባቢ ከጽናት ጋር ሮቤል ከ ብሌን ጋር ሆነው አንድ ላይ የሚኖሩትን ህይወት እያየ ነው። የዛሬውን እዚህ ጋር ተጠናቅቆ ቀጣይ እስከምንገናኝ ከልብ አመሰግናቸዋለሁ።